በአሁኑ ጊዜ በጣም እየተሰራ ያለው አንደኛ ዙር ሁለተኛ ዙር የኮሪደር ልማት የጆጎል ውስጡም ሁሉም እየተሰራ ስለሆነ በጣም ለነዋሪውም በጣም ምቹ ነው እና ቱሪስትም አሁን እየበዛ ስለሆነ አሁን ደግሞ ሶስተኛ ዙር ይቀጥላል መሰለኝ። እንደምታዩት ይህም እየሰፋ ነው እና በጣም አሪፍ ነው። በዚህ ብቀጥል ሐረር ከተማ በጣም ለረዥም ጊዜ ነው የኖርኩት፣ ከ47 ዓመት በላይ ይሆናል ሐረር ከተማ ድሮ ከነበረ ታሪክ የበለጠ አሁንም ጥሩ ሆኖ እየታደሰ ነው። አገሩ ራሱ የሰላም የመቻቻል ከተማ ነች። የፍቅር አገር ማለት ነው። ሰው ይዋደዳል መጣላት የለም። የተጣለም ያስታርቃል። ስለዚህ አሁን ደግሞ እየተሰራ ያለው ልማት የባሰ ታሪካዊ ያደርጋል ብዬ ነው የሚገምተው። ኢትዮጵያ አለኝ ከምትላቸው የቅርስ ከተሞች የሕያው ቅርሶች አንዷ ሐረር ነች። መንገዶች ሁሉ እየተስተናገዱ ነው። ከመንገዶቹ አንደኛ የምታየው መብራቱ ብቻ የለም። የእግር መንገድ፣ የብስክሌት መንገድ፣ የአትክልቱ ወይም ደግሞ የሳር የመኪና መንገድ ሁሉ ስራ ነው። የዛ አይነት ነገሮችም የተሰሩ ጥንታዊነቱ ሳይለቅ ድሮ ጎልቶ የማይታዩ የነበሩትን እንድታዩ በማድረግ የኮሪዶር ልማት በጣም ትልቅ ለውጥ አይተል አምጥተዋል ማለት ነው። ቁሻሻ ነበረ፣ ጭቃ ነበረ፣ አሁን መስታወት ሆነልን። በጣም ደስ ይለኛል። መጥረግ ቆሻሻ እንዳይሆን ማየት አለብን። እኛ ድሮ መጸዳጃ ነበር ሰፈራችን፣ አፍንጫ እያዝን ነው የምንሄደው። አሁን ይሄ ቁጭ ብለው ቲክቶክ እየሰሩበት ነው አልኩ። ብዙ ብዙ ነገር እየተሰራበት ነው። ስለዚህ እኛ አጠቃላያችን የመንከባከብ የመጠበቅ ኃላፊነት አለብን።